ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዴ ሀገሬ ቻ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛለን አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ መጥተናል። ሰላም ትበላችሁ እና እንቀጠላለንዲይሻለስጭላላተህናእለንላህና ናችሆይ እና ዛሬ ምንድነው የተወሰኑ ጥያቄዎች አውጥቻለሁኝ እጠይቃፋለው አንዳንድ ጥያቄዎች ዲንን በተመለከተ አለት ንድ ጥያቄዎች እንጠይቃፋለ ካልመለሰች፣ እዚህ ጋር እዚህ ጋር ውሃ አስቀምጭ ያለሁኝ ዘረግ ማለት ነው። ጭንቅላት ጥያቄ ምንም ወይም ሰይጣን ከጀነት የተባረረው ለምንድን ነው? ወይም ሀገራችን ላይ እንጂ ብላ ነው። እየፈራሽ ነው እንጂ ብዙ ነገሮችን አጥኒ ብዬሽ አልነበረና፣ ቀጣይ ለማንኛውም በድጋሚ አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ሀበይቢ እንዴት ናችሁ? እንግዲህ ዛሬ እንግዲህ ልንሰራ የነበረው ቪዲዮ መጀመሪያ እንዳያቸው ተጥል ጥያቄና መልስ አዘጋጅተን እንደዚህ በዚህ መልኩ እየተማማርን ይጠየቀን በዛውም ፈታ እያለን እያለ ማዳም ደውላ ታች ስራ አለ ምሳ ስሩ ብላ አውራዶችን ማለት ነው ላይ ስጡ ላይ ነበረ እየሰራን ያለ ነው ደስ በሚል ሞራል እኔም ውኃያን እያፈስኩ በጭንቅላቷ እየለቀኩበት ደስ እያለኝ እያለ ሴትዮ ተጣርተው ውረዱ ብላ ቪዲዮውን አቋረጠችው እና በእርግጥ ደብሮኛል፣ ቪዲዮ ተቋረጠ ደብሮናል። ግን ደግሞ እንግዲህ አለ አልፈቀደውም። ሌላ ጊዜ እንሻላህ ቆንጆ ቪዲዮ ሰርተን እንመጣለን። በዚሁ እንቀጥልበታለን ማለት ነው፣ ጥያቄና መልሱን እንግዲህ። አንዳንዴ የሰው ቤት ስንኖር እኛ ያልነው ሳይሆን እነሱ እንዳሉት ነው እንግዲህ የምንኖረው የሰው ቤት እስከሆነ ድረስ። አልተሳካም የዛሬው ቪዲዮ ማለት ነው። እና ያው ቪዲዮ መልቀቅ ስላለብኝ ቪዲዮ ከለቀኩ ስለቆየሁኝ፣ አንዳንድ ጊዜ ጁማ ጁማ ብሎግ እንሰራለን እና የጁማውን ብሎግ ስለ ቲክቶክ የምንሰራውን ማለት ነው። እሱን ኤዲት አድርጌ ለፖስትተው ብዬ አሰብኩ ማለት ነው። እንዳያችሁት እንግዲህ እንጀራ ጋገርን፣ ወጥ ሰራን፣ ሳበላን እዚህ ጋ ደግሞ ቤቱ አዝሮ አጫጫስንበት ማለት ነው። አንዳንድ የጅማ ጅማ ሰዎቹ ወይ ይሄዳሉ ወይ ሰው ያመጣሉ እና በሌሉ ጊዜ ነው እንደዚህ የምናደርገው እና እንደዚህ ያጫጫስን ዳቦ ምናምን ጋግርና ሙስና ጅማ በነገራችን ላይ ያው ሁለት ስትሆኑ ያው እዛ ቤት እንዳላችሁ ነው። ማዳን ቤት ብትሆኑም ሰዎቹ ጥሩ ሰዎች ከሆኑ ስራ ቦታ ብትሆኑም፣ ያው እረፍት እንዳላችሁ ነው የሚቆጠረው። እኛ እንግዲህ ሰዎቹ በማይኖሩ ሰዓት እንደዚህ ፏ እንላለን፣ ስራ በሌለን ሰዓት ማለት ነው። የቤቱ ባለቤት ካልሆንን ሁላ እንላለን። አንዳንድ እና እንደዚህ ዳባችንን ቆራርሰን ሻያችንን ጠጣን። ያው ቡና አልቆብን ነበር በነገራችን ላይ ቡና አስመጥተን ምናምን ያው እንጠጣለን። ቡና ቁጭ ብለን ቡና እየጠጣን አንዳንድ ነገሮችን እንወያያለን እላችሁ ነው እና በዚህ መልኩ ጭስ ጭስ ጭስ ጭስ አደረግን። ከሰዓት ማገሰሩ አረቦቹ አዝናኑ ነው ምላቸው። እዚህ ቦታ ውስጥ በነገራችን ላይ አሁን ብርድ ስለሆነ አየሩ ወጣ እያሉ እየተዝናኑ ለራሳቸው እኛን ይዘው እናሄዱ እንጂ፣ ብዙ ጊዜ ስራ ሲኖር ነው ይዘው የሚሄዱት። ልሞም ላይክ፣ ሼር፣ ሰብስክራይብ እያደረጋቸው አበረታቱን። በሌላ ቪዲዮ እንመጣለን እንሻለን።